የወር አበባ አይታ ስጠነክር በዘጠኝ አመቷ ግንኙነት ፈጸሙ ማን ሀምሳ ዓመት የሞላቸውን ብለው ስልሳ ዓመት የሞላቸውን ብለው ማን ነቢዩ ሙሐመድ ሰለላሁ ላሁ አለይህ ወሰለም ሁለት መቶ ኪሎ ኮ ኩንታል አይደለም የወደቀባት ፍቅርን እንዴት መመገብ እንደሚችል የፍቅር ሰውን ያገባት ብርጭቆ እሺ፣ ክርስቲያን እናመሰግናለን። እኔ የአካውንት ውስጥ አንዴ ግባ። ስለዚህ ምንድን ነው እያለን ያለው ሳደት ከማል የስ ዘጠኝ ዓመት ልጅ ደርሳለች እያለን ነው፣ የዘጠኝ ዓመት ልጅ ደርሳለች። ኦራይት የዘጠኝ ዓመት ልጅ ደርሳለች፣ እውነት ኦኬ። የዘጠኛወይ እንትን ያለበትን ሁለት መቶ ኩንታል አይደለም የሚወደቀባት ያለው ማለት የሰላሳ ሰው ያህል ጉልበት ከያዘ ከሁለት መቶ አይበልጡም፣ ማመድ ይበልጣል እንጂ ከዛ ይበልጣል። እናንተ ክፉ አታ አሳብሩኝ። ኦን አቨሬጅ ስልሳ ኪሎ ቢሆን አንድ ወንድ የሚመዝ ነው፣ ለስ የአምሳ ኪሎ ይመዝናል እንበል። አምሳን በሰላሳ ስንት ይመጣል? አንድ ሺ አምስት መቶ ነው። አንድ ሺ አምስት መቶ ኪሎ ማለት ነው። ነቢዩ፣ አንድ ሺ አምስት መቶ ኪሎ የወሲብ በምን እንመንዘረው? ከሰላሳ እስከ አርባ ወንድ ጉልበት የወሲብ አለው። በገነት ውስጥ ደግሞ የአራት ሺ የወሲብ ጉልበት አለው። ተው ይሄ ከባድ ነው። ኤኒዌይስ ኤፌሶን አንዴ አዘጋጅታለች መሰለኝ። ይሄንኛው ነው እንዴ? ይሄ አይደለም፣ ይሄ አይደለም። ኦኬ፣ ይሄ ነው ቀጥ። የሺ ሙስሊሞች ምን ነው አረቢ ምንጉር ነው የመጣብን። እኔ ምለው እስቲ የትኛው ቁጭ ቁጭ አለው ጡቷ ወይስ ቀሚሷን ያጨናነቀው ዳሌዋ? ማለሁ ነው የነገ ተስፋዋን እንድታጨልም ያደረገክ ምኗ አራይ ሰው ላላህ ብላችሁ፣ ረ ምን ጉድ ነው? ምንድን ነው? እነዚህን ፈቶ ይለቀቀብን ወገን ረ ምን ነው ብላችሁ። እስኪ ምን ስንት ህቶች አሉት የሚፈልጉ የሚፈልጉ እነሱ ትቶ ላይ እንዲህ የሚያረጋችሁ ምንድን ነው አላህ የዛሬ ዓመት ትንሽ አንስቼ ነበረ አረተራች ምናምን ብሎ ዘጭ ጠጉብኝ እንጂ ትልቅ ሰው ህጻን ልጅ ልጅ የለውም እንደሱ የራሱ ህጻን ልጅ ህጻን ልጆች እያሉ ዘጠኝ ዓመት ልጅ ገና እስከምትታመም ድረስ በዚህ ዙሪያ የሆነ ታሪክ ልንገርሽ ነቢዩ መሀመድ ታሪክ ነው አይደለ እያወራን ያለ ነው ስለዚህ ነቢዩ መሀመድ እሳቸው በሀምሳ አራት አመት ሆኖ የዘጠኝ አመት ልጅ የበስጋ ግንኙነት ሲያደርጉ ልጃቸውን ፋጥመን ግን እንደውም ትልቅ ሴት ናት እና ለጋብቻ ሲጠየቁን ልጅ ያልደረሰችው ብሎ ተልክሎ ነበረ ልጅ ያልደረሰችው እዛሁን እሷ ከምንም በላይ ከፈለገ እንግዳ ጋር ቢኖር እሷ ስትመጣ ብድግ ብሎ ግንባር ዝማታል እንደዚህ ላይ ነገር ነው የሰማ

የፍቺ ምዕራፍ ወይ የፍቺ ምዕራፍ ላይ አራተኛው አያ ላይ ምን ሚል ስላለ የወር አበባ ያላዩ ሴቶችን አግብቶ መፍታት እንደሚቻል ስለሚናገር በእስልምና ያላቻ ጋብቻ ብቻ ሙስሊም ሙስሊምን እስካገባ ድረስ ያላቻ ጋብቻ ብሎ ነገር የለም። ዱ ዱ ምናምን እያልክ ቪዲዮ አትስራ። በእስልምና ያላቻ ጋብቻ ብቻ የሚባለው ምንድነው? እሱ አንድ ሙስሊም ወይም አንዲት ሙስሊም ሌላ ጋገባች ነው ሌላ ኢንሴንስ ወንዱ ለምሳሌ ከክርስቲያኖች ከአይሁዶችና ከሙስሊሞች ውጭ ካገባ ሴቷ ደግሞ ከሙስሊም ውጭ ካገባች ያላቻ ጋብቻ ይባላል። በተረፈ በእስልምና ያላቻ ጋብቻ ብሎ ነገር የለም። ሳዳት ከማለም እንደነገረን ቁርኣኑም እንደሚነግረን ነቢዩም እንዳደረገው ከዛ በኋላ ደግሞ ሳባዎቹ እንደተገበሩት ይህን ይመስላል ለዛሬ ታዲያ ይህም በስልጣኑ የተደላደለው ብላችሁ ለምን ከተታችሁ? በዛቱ ከሆነ ተፍሲሩን እኮ እናንተ ልጥፈቱ ትችላለች። ይኸው ተፍሲሩ አሁን ለምሳሌ ቄሶች ወይም ደግሞ ፓስተሮች የጻፉት አለ። ምንም ሴቶች ሙስሊሞች ሲገቡ የምታጭበረብሩበት ዘዴ ነች። ችግር የለውም። አሁን አንድ ምሳሌ ልንገራ። ምንም ገብቶኛል አንድ ቄስ አካባቢ አካባቢ የነበረ ጎረቤት የነበረ ቄንስ ነው እሱ በጣም ትልቅ ቄንስ ነው ወንድ እንደዚህ ቁርአን ነበረው በአማርኛ የጻፈው ቁርአን ነበረው ግን አያነብም ወይም ደግሞ ቄንስ የጻፉት ወይም ቁርአን ሙስሊሞችን ለማሳሳት የጻፉት መጽሐፎች የተዘጋጀ መጽሐፍ ይህም ያኛው ሊሆንግግልሳይ የሚጽፍ ሁሉ ያነባል የሚጽፍ ሁሉ ያነባል ምክንያቱም የሚጽፍ ከሆነ የሚጽፍ ከሆነ ያነባል ማንበብ ይችላል ማለት ነው። አንተ ግን ምን አልክ? ቁርአን መጻፍ ይችላል ማንበብ አይችልም። ቁርአን ሙስሊሞች የተረጎሙት ከሆነ ብቻ ነው እንጂ ሌላ አካል ከተረጎመው በሌላ ብሎ ነው የሚተረጎመው። መጻፍ ከቻለ ያነባል። ቁርአንን ሙሉ ከጻፈ ማንበብ ግን አይችልም። አለ መጽሐፍ ይችላል፣ ማንበብ አይችልም። ምክንያቱም ነው ዋሽታ አድዋክ አሁን ቶፒክ ላይ ስለዚህ አላህ አይጠየቅም ነው መልሱ። አላህ በአርሹ ላይ ተደላድሏል አለን። እናመሰግናለን። አላህ በዛቱ ነው የተደላደለው አለን። ዛት ማለት ምን ማለት ነበረ? ሸይድ ሚዩትን አንሳው ነው ዛት ማለት ምን ማለት ነው? ድ ይሰማል፣ ይሰማል። ሌላ አንቀጽ ላይ ቁራን ይፈጣል። ይህ ቁራን በአራት አይነት መንገድ ነው የሚፈታው። አንደኛው ቁራን ቁራን ራሱ ቁራን ይፈታዋል ሌላ አንቀጽ ላይ ማለት ነው። እና ለይፈ ከምትል ሸን ወወሰ አላ ይመስል አንድ አካል የለም። እና ኔ ጠየቅኩ፣ ማንን ይመስላል? ቆንጆ ነው? ጠይም ነው? ቀይ ነው? ጥቁር ነው? እያል ጠየቅኩ። ፈረሲ ይመስላል እያል ጠየቅኩ። አዎ ዛት ስትል እኮ ነው፣ መልሱም ነው የመለስኩል እኮ አንተና፣ በዛቱን የተደላደለው አልክ በዛቱ ነው ስትለኝ፣ ዛት ማለት ምን ማለት እንደሆነ ከስር ላሉት ኦዲንስ ግልጽ አድርግላቸው ነው እንጂ ያልኩህ፣ አላህ ማንንም አይመስልም እንድትለኝ አይደለም። አላህ እኔን ይመስላል አይመስልም ብዬ ወይም አላህ ይጠይቃል እንጂ አይጠይቅም። ቁራን ያወረደውን ነገር በሙሉ በቁራን ማመን ግዴታ። ስለዚህ አላህ ምን እንደሆነ ማታውቅም ገና።